እኔ አንዳንድ ጊዜ በቂ አይደለም ወይ ትያለሽ? ላይፍሽ የሰራሁት ይህን ሰርቻለሁ፣ ይህን ሰርቻለሁ፣ ይህን ሰርቻለሁ ግን ስኖት ኢናፍ። ይሄ ከምን የመጣ ይመስልሻል? ካስተዳደግ ነው። በወቀሳ ያደገ ልጅ ያው መልሶ ይወቅሳል። በማንቋሸሽ ያደገ ልጅ ሰውን ያንቋሸሻል። ይህ ነው እንደውም፣ እንደ መስታወት ናቸው ልጆች ማለት፣ አሁን የኛ ያልዳነውን ክፍል የሚያሳዩ ናቸው ይባላል። እና ሳይኮሎጂስት ጓደኞች እናንተ ለካውንስለር ካውንስለር የለም እኔ ያስፈልጎኛል፣ እኔ ሊያመኝ ነው ሁሉ ብዬ ተናግሬ አውቃለሁ። እኔ ባክግራውንዴ ምንድን ነው የሚመስለው ለልጆቼ የማጋባባቸው ወይም ደግሞ የአስተዳደግ ዘይቤን ሊያበላሽብኝ የሚችል የእኔ ባግራውንድ ምንድነው? ልጆቻችንም ፌል ሲያደርጉ አናስጨንቃቸው። እስ ኦኬ፣ የመጨረሻ የዓለም መጨረሻ አይደለም። ፑሽ ብናደርጋቸው ወዴት አደጋ እየገፋናቸው እንደሆነ እንኳን አናውቅም።